ሶስተኛውን አስተዋጽኦ የሚወስዱት የስራ ኃላፊዎች አሉ። የአዲስ አበባ ሀገረ ስብከት ብፁዕ ሊቀ ጳጳስ ብፁዕ አቡነ ሄራቆስ እንዲሁም የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ስራ አስኪያጅ እና በስራቸው ያሉ የክፍል ኃላፊዎች እና እንዲሁም ደግሞ ከአገር አቀፍ ሰንበት ትምህርት ቤቶች አንድነት ጋር በመሆን በመሆን በተሰጣቸው የስራ ሀላፊነት ድርሻ እንደሚገባው ቤተክርስቲያንን ማገልገል ግን እንደሚገባ ወጣት የሰንበት ትምህርት ቤቶች እና የሰንበት ትምህርት ቤት አመራሮች ለዚህ በጎ ተግባር በጎ የሆነ ስራ ስላደረጉ እግዚአብሔር ዋጋ ይህንን ቃል የተናገረው ብርሃን ዓለም ቅዱስ ጳውሎስ ነው። በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስር ላይ ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለን። ሰው በስጋው ለሰራው በጎ ቢሆን ክፉ ተገቢውን ዋጋ ይቀበላል፣ ተገቢውን ዋጋ ይቀበላል። ብርሃን ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ የምትደክሙ ሁሉ ለጌታ ትደክማላችሁ፣ ድካማችሁ ግን ከንቱ እንዳልሆነ ታውቃላችሁ። በመከራቸው የወንጌልን አደራ መጽናት ያቆዩልን እንደ ደመና በዙሪያችን ያሉትን በደምና በመከራ ብር ስለተከተመው የቅዱሳን ዝክር ስናነሳ እንጽናናለን፣ እንዘምራለን። ተስፋ ስንቆርጥ እንበረታለን፣ ዳግም እንዘምራለን። አቅም ይሆኑላል። መልካም እረኞች እንሁን፣ ምንደኞች አንሁን። መልካም እረኛ በሞት ጥላ መካከል ለመንጋው ጥንካሬ ጽናትና መጽናናት ይሆናል። ጥንካሬና ጽናትና መጽናናት ይሆናል። እግዚአብሔር ሁላችሁንም በበረከቱ በረድኤቱ ይጠብቃችሁ፣ ጸጋውንና በረከቱን ያብዛላችሁ። እንኳን በዕለቱ ተበራቂ ሊሆናችሁ የሰንበት ትምህርት ቤት ልጆቻችን እንኳን ደስ አላችሁ፣ እንኳን አደረሳችሁ። ጊዜው መልስ በመስጠት የተዘጋጃችሁ ሆኖ ይላል ባርያው ቅዱስ ጴትሮስ በአንደኛ ወለፍትምራስ ውስጥ ላይ ለሚጠይቁን ሁሉ መልስ በመስጠት በሰንበት ትምህርት ቤት ደረጃ ያሉ ተማሪዎች እድሜያቸውን፣ አይበሯቸውን፣ ሁኔታቸውን ግንዛቤ ያስገባ ስርዓተ ትምህርት ተዘጋጅቶ በዚሁ መሰረት አስተማሪው ምን ላስተምር እንዳይል ተማሪዎች በምን ደረጃ እንማር ይገባናል ብለው እንዳያስቡ እኛ ባደግንበትና ባለፍንበት ጊዜ በዕድሜ ሳንከፋፈል ትልልቅም ትንንሽም አንድ ላይ ሆነ ለአንዱም የሚመጥን ለአንዱ ደግሞ የማይመጥን ትምህርት ስንማር አሳልፈናል፣ ቆይተናል። በዚህ ደረጃ በሰንበት ትምህርት ቤት የሚሰጠው ትምህርት ሲገመገም ሲታይ ሐዋርያው ቅዱስ ጳውሎስም እንደተናገረው ወተት ለሚገባቸው ወተት፣ አጥንት ደግሞ መጋት ለሚገባቸው ለእነሱ ደግሞ አጥንት ጠንካራ ትምህርት እንጂ ወተት ሊጠጡ ለሚገባቸው ሕፃናት ያላመ ወይም ደግሞ ሊያላመጡት የማይችል ጠንካራ ምግብን መስጠት ውጤት እንደማያመጣ አስተምሮናልና በዚሁ ደረጃ ሲገመገም ያሳለፍናቸው ጊዜያቶች ትምህርቱ ስርዓት ይዞ በእድሜያቸው ልክ በአዕምሯቸው ልክ በብስለታቸው ልክ አይሰጥም ነበር። እንግዲህ የዛሬ ዋነኛ ዓላማ በስርዓተ ትምህርቱ መሰረት በየእድሜያቸው ተከፋፍለው በየክፍላቸው የሚመጥናቸው ትምህርት እየተማሩ ከክፍል ወደ ክፍል እያደጉ እየሄዱ በመጨረሻ ላይ ሙሉ ሰው ሆነው የሚገኙበትን ስርዓተ ትምህርት እየተከታተሉ ያሉትን ልጆቻችንን በማስመልከት ነው የተሰበሰብነው። የዚህ መርሀ ግብር ዋነኛም አላማ ይህንን ለማስተዋወቅ ነው። እንግዲህ የስርዓተ ትምህርት መተግበሩ ከጀመረ በመላው ዓለም የተተገበረ ይገኛል። እንደ አቅሙ እንደ መጠኑ ማለት ነው። በኢትዮጵያ በመላው ኢትዮጵያ በትልልቅ ከተሞችና በወረዳዎች ይሄ ስራ ትምህርት እየተገኘ እየተገበረ ይገኛል። በዋናነት ግን በአዲስ አበባ ደረጃ ከአንደኛ እስከ አስራ ሁለተኛ ክፍል ያለውን ስራ ትምህርት በመተግበር ደረጃ ውጤታማ እንቅስቃሴ ተደርጓል። ከዚህ የተነሳ በ2017 ዓመተ ምህረት የአራተኛ የስምንተኛ የአስረኛ ክፍል ትምህርት ተምረው መመዘሚያ ተከናው

ሉም አምረሰ የተገበሩት በእውነት ለቤተክርስቲያኑ ከተወሰነ አመት በኋላ በጣም ተገቢ ህይወቱ የታረመ እውቀት ያለው ማስተማር የሚችል የሰንበት ትምህርት ቤት ተማሪ ማፍራት ይቻላል ከዚህ ዋነኛ አላማ አድርገን የምንማረፍ ህይወታችንን ለመቀየል ስራ የተዘጋጀ የወንዝን የእግዚአብሔር መንፈስ ያለበትን መጽሐፍ ሕይወታችንን ለመቀየር በስነ ምግባር የታነጸ ዜጋ ለማፍራት ለሚጠየቁት ሁሉ በልበሙሉነት መጽሐፍ ቅዱስን አንስቶ ቤተ ክርስቲያን በኩሎ መልስ የሚሰጥ በሶስተኛ ደረጃ ደግሞ የተማረውን ትምህርት ለማስተማር የተዘጋጀ ወጣት የሚፈራበት ስለሆነ የዛሬው ራ ግብራችን አራተኛ ስምንተኛንና አስረኛ ክፍልን ያጠናቀቁ ልጆቻችንን በተማሩት መሰረት፣ በውጤታችን መሰረት ምንመረቅበት ነውና አንድ ጊዜ ምስጋና ለእግዚአብሔር።